ሰላም እና ጤና ይስጥልን ውድ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን ወደ እናንተ መተናል። አስቀድመን ማባየት ነጥቦች ንንጠቁማችሁ በአማራ ክልል በመከላከያ ስራዊቱና በፋኖ ኃይሎች መካከል የሚካሄደው ውጊያ ከና ወዳሚነቱ ተጠናክሮ መቀጠሉ ተመላከተ። በክልሉ በተለይም በጎንደር በጎጃም በሸዋና በወሉ አካባቢዎች ጦርነቱ ተባብሶ መቀጠሉን የአምዛራ ሚዲያ ወታደራዊ ምንጮች እና የክልሉ ነዋሪዎች ተናግረዋል። ቀራሚ ጉዳያችን በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ወደ ኦሮሚያ ክልል ዘልቀው በመግባት መጠነ ሰፊ ጥቃት መክፈታቸው ተገለጸ። ፋኖ በኦሮሚያ ክልል ስኬታማኖ የተባለ ወታደራዊ ኦፕሬሽን መስራቱን የጣቢያችን ምንጮች በላኩት መረጃ ገልጸዋል። እንቃኘዋል። በኢትዮጵያ ስልጣናቸውን ጥለው የሚኮበልሉ የመንግስት ባለስልጣናት ቁጥር እየጨመረ መሆኑ ተገለጸ። መንግስታዊ ስልጣናቸውን በመጣል የሚኮበልሉ ባለስልጣናት ቁጥር ከቀን ወደ ቀን እየጨመረ መሆኑን ለአብዛራ ሚዲያ የሚደርስ መረጃ አስረጅ ነው። አብረውን ሲቆዩ ይሆን ያደምጣል። የአውሮፓ ህብረት የፕሪቶሪያው የተኩስ አቆመ ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርቧል። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልዑካንና የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቆመ ስምምነት የተፈረመበት ሦስተኛ ዓመት አስመልክቶ በጋራ በወጡትን መግለጫ ነው። ታደምጣላት ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠና የተጽዕኖችን በመፍጠር ላይ መሆኗን የአገሪቷ ማስታወቂያ ሚኒስትር ዛሬ ለኤርትራ ህዝብ በትግረኛ ባሰራጨው ጽሁፍ ላይ የህወሀት ጦር በራያ ዘቦ በኩል ተኩስ መክፈቱ ተመላክቷል። ክቡራን የአምዛራ ሚዲያ ቤተሰቦች አብረውን ሲቆዩ እና ሌሎች መረጃዎችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። በአማራ ክልል በመከላከያ ሠራዊቱና በፋኖ ኃይሎች መካከል የሚካሄደው ውጊያ ከአውዳሚነቱ ተጠናክሮ መቀጠሉ ተመላከተም። በክልሉ በተለይም በጎንደር፣ በጎጃምና በሸዋ እንዲሁም በሁሉ አካባቢዎች ጦርነቱ ተባብሶ መቀጠሉን የአምዛራ ሚዲያ ወታደራዊ ምንጮችና የክልሉ ነዋሪዎች ተናግረዋል። በአማራ ክልል ምስራቅ ጎጃም ዞን ልዩ ስሟ ዋስና ንረቡ ገበያ በተባለ አካባቢ በተካሄደ አውደ ውጊያ የሰዎች ህይወትን ጨምሮ ወታደራዊ ተሽከርካሪዎች ሁሉ መውደማቸውን ነዋሪዎች ተናግረዋል። ትናንት ማምሻውን ተካሂዷል፣ በተባለው ውጊያ በተለይ ንብረትነታቸው የመከላከያ ሰራዊት የሆኑ ሁለት ወታደራዊ ተሽከርካሪ ኦራሮች የወደሙ ሲሆን በርካታ ቁጥር ያላቸው ሰራዊቶች እንደተገደሉ ነዋሪዎች አብራርተው ተናግረዋል። በስናንረቡ ገበያ አስክሬን የጫነ ሲኖትራክ መኪና ተመቶ እየጋየ ሲሆን በቁጥር ደረጃ ከአንድ መቶ ያላነሱ ወታደሮች ሞተዋል። ከስልሳ ያላነሰ ክላሽ ተማርኳል። ብሬንና ሌሎች ከባድ መሳሪያዎች ጭምር በምርኮ መገኘታቸው ተመላክቷል። ከ5000 ያላነሰ የክላሽ ተተኳሽ የተማረከ ሲሆን በፋኖ ኃይሎች ወገን ይህ ዘገባ እስከተሰራበት ጊዜ ድረስ ምን ያክል ጉዳት እንዳስተናገዱ ማወቅ አልተቻለም። እንደ መረጃ ምንጫችን ገለጻ ከሆነ ደግሞ የፋኖ ኃይሎች ያን ያክል ጉዳትን አላስተናገዱም። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ወደ ኦሮሚያ ክልል ዘልቀው በመግባት መጠነ ሰፊ ጥቃት መክፈታቸው ተገለጸ። ፋኖ በኦሮሚያ ክልል ስኬታማ ነው የተባለ ወታደራዊ ኦፕሬሽን መስራቱን የጣቢያችን ምንጭ በላኩት መረጃ ገልጸዋል። በኦሮሚያ ክልል ሐሙስ ገበያ አካባቢው ልዩ ስሟ ዘንጎ ኪዳነ ምህረት የተባለ ስፍራ አካባቢ የተጠና ወታደራዊ ጥቃት መክፈቱን ነው ምንጮች የተናገሩት። የፋኖ ኃይሎች በኦሮሚያ ፈጽመውታል የተባለውን ወታደራዊ ኦፕሬሽን ተከትለው የክልሉ ልዩ ኃይል በአማራ ተወላጆች ላይ ተኩስ መክፈቱንም ምንጮቹ አክለዋል። ልዩ ኃይሉ በከፈተው ተኩስ አንድ የስምንት ዓመት ሕፃን ልጅ ጨምሮ ሰላማዊ ገበሬዎች ጭምር ተገድለዋል ተብሏል ተንታኞች እንደሚሉት የፋኑ ኃይሎች የውጊያ ሜዳውን አማራ ክልል በማስወጣት ላይ ናቸው በኢትዮጵያ ሥልጣናቸውን ጥለው የሚኮበልሉ ባለስልጣናት ቁጥር እየጨመረ መሆኑ ተገለጸም መንግስታዊ ስልጣናቸውን በመጣል የሚኮበልሉ ባለስልጣናት ቁጥር ከቀን ወደ ቀን እየጨመረ መሆኑን ለአምዛራ ሚዲያ የሚደርሰው መረጃ አስረጅ ነው በአማራ ክልል በተለይ ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያዩ ኃላፊነት ሲያገለግሉ የነበሩ ሶስት አመራሮች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አናዘርፍም በማለት ስልጣናቸውን ጥለው መጥፋታቸው ተገልጿል። ጠፉ ከተባሉ የመንግስት የስራ ኃላፊዎችና አመራሮች መካከል አቶ ጌታሁን አማረ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት ኃላፊ፣ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽህፈት ቤት ኃላፊ አቶ ፍቃዱ ገበየው የስራና ስልጠና ጽህፈት ቤት ኃላፊ ይገኙበታል ተብሏል። የጠፉ አመራሮችን ቦታ ለመተካት እየተሰራ እንደሆነ ደግሞ ከዞኑ የተገኘው መረጃ አስረጅ ነው። አመራሮች መጥፋት አሳሳቢ እንደሆነ የገለጸው ምንጩ ቦታቸውን በፍጥነት ለመተካት እየተሰራ እንደሚገኝ አብራርተዋል። በተለይም ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እየተደረገባቸው እንደሆነ ምንጮች የገለጹ ሲሆን የፖለቲካ አመራሩ ከፍተኛ ጫና ውስጥ እንደሚገኝ ነው ለመገንዘብ የተቻለው። የአውሮፓ ህብረት የፕሪቶሪያው የተኩስ አቆመ ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቀረበ። የአውሮፓ ህብረት አባል ሀገራትና የኖሩ የአውሮፓ ህብረት ልዑካንና የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቆመ ስምምነት የተፈረመበትን ሶስተኛ ዓመት አስመልክቶ በጋራ ባወጡት መግለጫቸው ነው። መግለጫው በኢትዮጵያ መንግስትና በትግራይ ህዝባዊ ነፃ አውጭ ግንባር ወይም ህውሀት መካከል የተኩስ አቆመ ስምምነት ከተፈረመ ሶስት ዓመታትን አስቆጥሯል ብሏል። የመሰረታዊ አገልግሎቶች መልሶ ማቋቋም፣ የተሻሻለ የሰብአዊ እርዳታ ተደራሽነት፣ የዲዲአር መጀመርና አንዳንድ የውስጥ ተፈናቃዮችን መመለስ በአዎንታዊ መልኩ በመግለጽ ህብረቱና ሀገራቱ የሰላም ተነሳሽነቶችን መቀጠልና ማጠናከር አስፈላጊ መሆኑን አስኖ ሰጥተዋል። ከመጪው አጠቃላይ ምርጫ በፊት የፕሮቴሪያ ስምምነት ፈራሚዎች የውሀትና የኢትዮጵያ መንግስት መካከል የፖለቲካ ውይይት እንደገና እንዲጀመርም ጥሪ አቅርበዋል። የአውሮፓ ህብረት ልዑካን ቡድን ከአውሮፓ ህብረት አባል ሀገራት ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቸክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኒዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ሰልቪኒያ፣ ስፔን ስፔንና ኖርዌይ ጋር በመተባበር የተኩስ አቁም ስምምነቱ ሶስተኛ ዓመት በዓሉን ምክንያት በማድረግ የጋራ መግለጫ አውጥተዋል። እንደዚህ ነው የጠየቁት። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን ለማጠናከር ቀጠና የተጽዕኖችን በመፍጠር ላይ መሆኗን የሀገሪቷ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግረኛ ባሰራቸው ጽሁፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠና የግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉም የጠየቀው ሚኒስትሩ የኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን እወቁልን ብሏል። ሚኒስትሩ የኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ህልም እውን የማድረግ ግዴታ የለባትም ብሏል። የኢትዮጵያ መንግሥት ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስትሩ ወቅሰዋል። የህወሀት ጦር በራያ ዘቦ በኩል ተኩስ መክፈቱ ተገለጸም። ራሱን የትግራይ ሰላም ኃይል ብሎ የሚጠራው በህወሀት ጦር ላይ በራያ ዘቦ ተኩስ መክፈቱን የወጡ መረጃዎችን ተከትሎ አምዛራ ሚዲያ ባደረገው ማጣራት ከነዋሪዎቹ አንደበት ማረጋገጥ ችሏል። ተኩስ የሚካሄደው በህወሀት ጦርና ራሱን የትግራይ ሰላም ኃይል ብሎ በሚጠራው መካከል ሲሆን፣ በተኩሱ ስለደረሰው ውድመት ማወቅ አልተቻለም። በቅጽል ስሟ ሞንጆሪኖ በመባል የምትታወቀው ፈትለወርቅ ገብረ እግዚአብሔር ትመረዋለች ተብሎ የሚታሰቡ ጀነራሎች ተኩሱን ከፍተውታል ተብሏል። የቤንሻን ጉልጉምዝ ክልል መንግስት መንግስት ለሰራተኞች ያደረገው የደሞዝ ጭማሪ በቂ እንዳልሆነ አስታወቀም። የክልሉ መንግስት ሲቪል ሰርቪስ ቢሮው መንግስት ከመስከረም ወር ጀምሮ ለሁሉም መንግስት ሰራተኞቹ በፈቀደው የደሞዝ ማሻሻያ መሰረት ገንዘብ ሚኒስትር የፈቀደው የአስር ወር የደሞዝ በጀት ለክልሉ ከክልሉ ሰራተኞች ቁጥር አንጻር ሲታይ በቂ እንዳልሆነ አስታውቋል። ቢሮው በክልሉ ሰራተኞች የደሞዝ ጭማሪ በጀት ላይ ከአንድ ነጥብ ሁለት ቢሊየን ብር በላይ ጉድለት እንደተፈጠረበትም ገልጧል። ጠቅላይ ሚኒስትሩ ቤንሻን ጉልጉምዝ ክልልን ጨምሮ በብዙ ክልሎች የመረጃ ክፍተት የተፈጠረም በክልሎች ወይስ በፌዴራል ደረጃ ስለመሆኑ ተጣርቶ ለውሳኔ እንዲቀርብ በቅርቡ መመሪያ መስጠታቸውን የጠቀሰው ቢሮው የክልሉ ፋይናንስ ቢሮውም ይህንኑ የማጣራት ስራ ጀምሯል ብለዋል። ይኸው የማጣራት ስራ ተጠናክሮ መንግስት ውሳኔ እስከሚሰጥ ድረስ ሰራተኞቹ በማኅበራዊ መገናኛ ዘዴዎች ለሚናፈሱ አሉባልታዎች ጆሮ እንዳይሰጡ ማሳሰቡን አምዘራ ዓለም አቀፉ የጋዜጠኞች ፌዴሬሽን የኢትዮጵያ መገናኛ ብዙኃን ባለስልጣን በዶች ቨለ ዘጠኝ ዘጋቢዎች ላይ የጣለውን ጊዜያዊ እገዳ በአስቸኳይ እንዲያነሳ ባወጣው መግለጫው ጠይቋል። ፌዴሬሽኑ ውሳኔው ጣቢያውን ዝም ለማሰኘትና በአማራ ክልል ስለሚካሄደው ግጭት የኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ ያለመ ነው በማለት ተችቶታል። ዶች ቨለ ባለስልጣኑ የእገዳው ምክንያት በዝርዝር መረጃ እንዲያስደግፍና ጊዜያዊ እገዳው እንዲነሳ ከቀናት በፊት መጠየቁ የሚታወስ ቢሆንም ባለስልጣኑ በበኩሉ ያለው ነገር የለም። ክቡራን የአምዛራ ሚዲያ ቤተሰቦች ለአሁኑ የተመላረጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉን ደስ እንሰኛለን። ጤና ይስጥልኝ።